መኻርጁል ሕሩፍ የሚባለውን የሐርፎችን መውጫ የምንመለከት ይሆናል። በዚህ ቪዲዮ ግን ሁለት ፊደሎች ላይ ብቻ ትኩረት እናደርጋለን። አንደኛው ሐምዝ ሲሆን፣ ሁለተኛው ደግሞ ዓይን የሚባለው ፊደል ይሆናል። እነዚህ ሁለት ፊደሎች ብዙ ሰዎች ከየት ማውጣት እንዳለባቸው ቢያውቁ ራሱ እንዴት አድርገው ማውጣት እንዳለባቸው ግን አያውቁም እና አብዛኞቹ ሐምዝ እናወጣለን ብለው ዓይን ያወጣሉ ወይ ደግሞ ዓይን እናወጣለን ብለው ሐምዝን ሳያወጡ እናስተውላለን በርግጥ ብዙ ጊዜ የሚስተዋለው ስህተት አይንን ማውጣት ይቸገራሉ ሰዎች ከዛ ሀምዝ ይወጣባቸዋል በከፊል ደግሞ ሀምዝን ማውጣት እየተቸገሩ አይንን ለማውጣት ግን ቀላል የሚሆንላቸውና በሀምዝ ቦታ አይን የሚያወጡ ሰዎች አሉ አላ ኩሊ ሓል እንዴት አድርገን ይህንን ችግር እንደምንፈታ አብረን የምንመለከት ይሆናል ማለት ነው ጦይብ መክረጁ አልሐምዝ ወል ዐይን። ሐምዝ የሚባለው ፊደል መጀመሪያ የት እንደሚወጣ ከየት እንደሚወጣ መውጫ ቦታው የት እንደሆነ ልንገራችሁ። ጉሮሮ አለው የሰው ልጅ እንግዲህ ጉሮሯችን በሶስት ተከፍሎ ይታያል። ይሄ ጉሮሯችን ታዲያ የቅርቡ የጉሮሯችን ክፍል፣ መካከለኛው የጉሮሮ ክፍልና ሩቁ የጉሮሮ ክፍል በማለት በሶስት ይከፍሉታል። እዚህ ጋ ግን አንድ ነጥብ ላስታውሳችሁ እፈልጋለሁ። ምንድን ነው እሱ ቅርቡ የጉሮሯችን ክፍልና ሩቁ የጉሮሯችን ክፍል ሲባል አንጻራዊ መሆኑን ሁላችንም መዘንጋት የለብንም። አንፃራዊ ማለት ምን ማለት እንደሆነ ልንገራችሁ። ለምሳሌ ጉሮሯችሁ ይሄ ነው በል ጉሮሯችን ይሄ ነው አይደል? ስለዚህ ጉሮሯችን በሶስት ተከፈለ ማለት የጉሮሮ ቅርቡ ክፍል አለ፣ የጉሮሮ ሩቅ ክፍል አለ፣ ከዛ የጉሮሮ ደግሞ መካከለኛ ክፍል አለ። ስለዚህ የመጀመሪያዎቹ ሁለቶቹ አንጻራዊ ናቸው። የቱ ቅርብ ክፍል የሚባለውና ሩቅ ክፍል የሚባለው እንዴት አትሉ አፍ አለው የሰው ልጅ ከዛ ደግሞ እዚህ ጋ ምን አለን ደረት አለን አደል? ጥሩ እሺ ጉሮሯችን አሁን ቅርቡ ክፍል ስትሉ ከየትኛው አካላችሁ አንፃር ነው ከአፋችሁ አንፃር ነው ቅርቡ ክፍል የሚባለው ወይስ ከደረታችሁ አንፃር ነው ቅርቡ ክፍል እያላችሁ ያላችሁት የሚለው መለየት አለበት ስለዚህ ብዙ ጊዜ ዑለማዎች ወይም የተጅዊድ ምሁራኖች አድና አልሐልቅ ሲሉ ወይም ደግሞ የጉሮሮ ቅርቡ ክፍል በሚሉበት ጊዜ የሚያስቡት ከምን አንፃር መሰላችሁ? ከአፍ አንፃር ነው ከአፋችን አንፃር ስናየው ይሄ የጉሮሯችን ቅርቡ ክፍል ነው ነገር ግን ይሄ ቅርብ የተባለው ክፍል ከደረት አንፃር ከታየ የጉሮሯችን ሩቁ ክፍል መሆኑ አይቀርም። እዚህ ጋ ደግሞ ዑለሞች አቅሶ አልሐልቅ ወይም የጉሮሮ የመጨረሻ ክፍል ብለው ደግሞ ሲገልጹ ወይም ሲናገሩ ሲያስተምሩ አቅሶ አልሐልቅ ካሉ ይህኛውን ነው እያሰቡ ያሉት እነሱ ጉሮሯችን ይሄ ነው ስለዚህ ታች ጋር ያለውን የመጨረሻው ክፍል ወይም ሩቁ ክፍል ብለው ሲናገሩ የመጨረሻው ይሄኛው ነው፣ ወይም ሩቁ የሚባለው ይሄንኛው ነው። ከምን አንፃር አሁን የሚያዩት? ከአፍ አንፃር፣ ከአፍ አንፃር የጉሮሯችን ሩቁ ክፍል እዚህ ጋር ታች ጋር ያለውን? ከደረት አንፃር ካያችሁትስ አሁን ዑለሞቹ ሩቁ ክፍል ብሎ የገለጹት ምን ሊሆን ነው? ቅርቡ ክፍል ይሆናል ማለት ነው። ስለዚህ እዚህ ጋር እንድትረዱ መፈልገው ነጥብ ምንድነው? አድነል ሐልቅ አቅሰል ሐልቅ ሲባል

ከንጥላችን ብቻ ወረድ ስንል የምታገኙትን የመጀመሪያውን ክፍል ምላሳችን እልቅ እንዳለ የምናገኘውን የመጀመሪያውን ክፍል ነው ማለት ነው። እያሰቡ ያሉት ቅርቡ ክፍል ሲሉ፣ ቅርብ የሚባለው ከአፍ አንጻር ነው። አቅሶል ሐልቅ ሲሉ ወይም የጉሮሮ የሩቁ ክፍል ሲሉ ደግሞ የቱን እያሰቡ ነው? ይህንን ታች ጋር ያለውን ድምፃችን ድምጻችን የሚመሰረትበት የሰው ልጅ በሚያወራበት ጊዜ አሁን ይሄ የማወጣው ድምፅ እናንተ ለጆሯችሁ የሚሰማችሁ ድምጼ የሚመሰረተው እዚህ ጋር ነው። የጉሮሮ የመጨረሻው ክፍል ታች ጋር ስለዚህ አቁሰል ሐልቅ ሲሉ የጉሮሮ ሩቁ ክፍል የሚሉት አሁንም ከአፍ አንፃር ይሄንን ነው ማለት ነው። ነገር ግን ከደረት አንፃር ከሆነ ነገሩ ይገላበጣል ብያችኋለሁ። ለዛ ነው የጉሮሮ ቅርቡ ክፍልና ሩቁ ክፍል ሲባል አንፃራዊ ነው ያልኳችሁ ከአፍ አንፃር ቅርብና ሩቅ ያለ በዚህ መልኩ እንመለከታለን። ጠይብ መኽረጁል ሐምዚ ወልዐይን የሚለው ላይ ስንመጣ ሐምዝ የሚባለው ሐርፍ ከየት ነው የሚወጣው? ከጉሮሯችን ሩቅ ከሚባለው ክፍል ነው። ጠይብ እዚህ ጋር እንደምትመለከቱት ይሄ ይሄ የሰው ልጅ ጉሮሮ ነው እንበል። ከዛ እቺኛ የጉሮሯችን ቅርቡ ክፍል ነች እንበል። ይሄኛው ደግሞ የጉሮሯችን መካከለኛው ክፍል ነው። ይሄኛው ደግሞ የጉሮሯችን ሩቁ ክፍል ነው። እዚህ ጋር አፍ አለ፣ አፍ አለ። ከአፋችን አንጻር ነው ብያችኋለሁ። ይሄ አፍ ነው። ስለዚህ ከአፋችን አንጻር ቅርቡ ክፍል ይሄ ነው። መካከለኛው ክፍል ይሄ ነው። ሩቁ ክፍል ይሄኛው ነው። ጠይብ ሙምታዝ ሐምዝ የሚባለው ሐርፍ ታዲያ ከነዚህ ከሶስቶቹ የጉሮሯችን ክፍሎች ከየትኛው ነው የሚወጣው ከተባላችሁ እዚህ ጋር ካለው ሩቁ የጉሮሯችን ክፍል ነው የሚወጣው ማለት ነው። ሐምዝ የሚባለው ሐርፍ ከጉሮሯችን የመጨረሻው ክፍል ነው የሚወጣው። ጠይብ አሁን የመውጫ ቦታውን አወቅን። ጓደኛ አለው አብሮት የሚወጣ ከዚሁ ቦታ ሐምዝ ብቻውን አይደለም ከጉሮሯችን የመጨረሻ ክፍል የሚወጣው ሌላ ጓደኛ አለ። እሱን ደግሞ በሚቀጥለው ደርስ ኢንሻአላህ ከሌላ ፊደል ጋር አያይዘን እንደዚ አስተምራቸዋለሁ። ለዛሬ ግን ከጉሮሯችን የመጨረሻው ክፍል የሚወጣውን ሐምዝን ብቻ እንመለከታለን። ሁለተኛው ሐርፋችን ደግሞ ዛሬ የምንመለከተው ከእሱ ጋር አያይዘን አይን የሚባለው ሐርፍ ሲሆን ይህንኛው ፊደል ደግሞ የሚወጣው ከጉሮሯችን የመካከለኛ ክፍል። ስለዚህ ሐምዝ ከየት ይወጣል? ከጉሮሯችን ሩቁ ክፍል አይን የሚባለው ሐርፍ ከየት ይወጣል? ከጉሮሯችን የመካከለኛው ክፍል ነው የሚወጣው። ሙምታዝ ለያችሁ አይደል? ሁለቱ ሐርፎች መክረጃቸው ወይም መውጫ ቦታቸው የት እንደሆነ። በጣም ጥሩ። መጀመሪያ እንግዲህ መረጁ የት ነው የሚወጣበት፣ ቦታው የት ነው የሚለውን ከለየን በኋላ ሐርፉን እንዴት አድርገን እናወጣው፣ በምን መልኩ እንለማመደው፣ በትክክል ይህንን ሐርፍ ለማውጣት እንዴት አድርጌ ራሴ ላለማምድ የሚለውን ነገር እንመለከታለን ማለት ነው። አንድ የብዙ ሰው ስህተት ልንገራችሁ እዚህ ጋር ሐርፎችን በትክክል ከቦታቸው ለማውጣት ከተፈለገ ጊዜ በጣም እንዳይፈጅባችሁና ቶሎ ሐርፉን በትክክል ማውጣት እንድትችሉ መከተል ያለባችሁን ነገር ልንገራችሁ። ያንን በትክክል ማውጣት የፈለጋችሁትን ፊደል ሳኪን አድርጉት። ለምሳሌ እኔ መለማመድ የፈለግኩት ማን ነው ሐምዝ የሚባለውን ፊደል ከሆነ ሐምዝን ምን አረገዋለሁ? ሳኪን አረገዋለሁ። ሙምታዝ ጠይብ፣ ሳኪን አደረግኩት። ግን እንዲሁ ሳኪን እሱም ብቻ ሳኪን አድርጌ እያልኩ አለማመድም ላ። ምክንያቱም በዓረበኛ ቋንቋ ህግ መሰረት ን በስኩን አይጀመርም። ስለዚህ ምንድን ነው የምናረገው? ከዚህ ሐምዝን ሳኪን ካደረግኳት በኋላ ከሷ አስቀድሜ ሌላ አንድ ፊደል አመጣና ያንን ፊደል ደግሞ የፈለኩትን ሐረካ ሰጠዋለሁ ከፈለኩ ፈትሓ ከፈለኩ ከስራ ከፈለኩ በማ፣ ከነዚህ ከሶስቱ ሐረካዎች የፈለኩትን ሐረካ እሰጠዋለሁ። ብቻ አንድ ፊደል ከዚህ አስቀድሜ አመጣለሁ። ማንን ላምጣ? ለምሳሌ እንበልና እስኪ ባ ፊደል እንውሰደው። ከሀምዝ አስቀድሜ ማናመጣው? ባእን አመጣው። ለዚህ ለባ ከፈለኩ ፈትሐ እሰጠዋለሁ። ከፈለኩ በከስራ፣ ከፈለኩ ደግሞ በማ እሰጠውና በዚህ መልኩ ሐምዟን ሳኪን አድርጌ አስቀድሜ ሙተሐሪክ የሆነ ፊደል አምጥቼ ነው ምን ለማመደው። ይሄንን ሳደርግ የሐምዝን ቦታ በትክክል ማግኘት በቀላሉ እንችላለን ማለት ነው። طيب ስለዚህ አሁን አ፣ ኢ፣ ኡ እያላችሁ ሐምዝን በነዚህ በፈትሐ በከስራ በማ ከመለማመድ ይልቅ ሃምዙን ራሱን ሳኪን ታረጉታላችሁ። አስቀድማችሁ ሙተሐሪክ የሆነ ፊደል ታመጡና ለምሳሌ ባን በፈትሐ እንውሰድና እስኪን ሞክር። ተመልከቱ አያችሁ። በስትሉ አንደኛ ሐምዙ ከየት እንደሚወጣ እራሱ በትክክል የጉሮሯችን የመጨረሻ ክፍል ላይ እንደሆነ ቦታ ታውቁታላችሁ። طيب በ በዚህ መልኩ በ እያል ሐረካውን እየቀያየራችሁ ከፊቱ ያለውን ስትፈልጉ ፊደልም እየቀየራችሁ ታእም ብታስቀድሙት ትችላላችሁ። ቱ እ ጀእ ጅእ ጁ እያላችሁ በሃምዝን በስኩን አድርገን እንለማመዳለን ማለት። ከዛ በኋላ በስኩን በደንብ ስትመጣላችሁ ያኔ በሐረካዎቹም በቀላሉ ታመጣታላችሁ። አላችሁ አ ላስ አ ኢ በዚህ መልኩ በቀላሉ ማምጣት ትጀምራላችሁ። መጀመሪያ ግን እንዲቀላችሁ ሳኪን አድርጋችኋት በዚህ መልኩ ተለማመዱ ልላችሁ። በመቀጠል ወደ አይን እንመጣለን። አይንንም በተመሳሳይ መልኩ በተመሳሳይ መልኩ እንደውም ከሐምዝ የበለጠ ብዙ ጊዜ አይንን ለማውጣት ሰው ስለሚቸገር ይሄ አካሄዳችን አይንን ቶሎ በቀላሉ ለማውጣት የሚጠቅም አካሄድ ነው ማለት ነው። እሺ ስለዚህ አይን ፊደል ላይ ምን አደርጋለሁ? ሳኪን ሙምታዝ አይን ላይ ስኩን አስቀምጣለሁ። ከዛስ አሁን በተባባለው መሰረት አስቀድሜ ይሁነ ፊደል አመጣለሁ። ቦታ እንዳይጠበኝ እዚህ ጋር ጻፋትና ራሱን ባኡን ላምጣው። ይሄው ባእ ፊደል አስቀድሜ አመጣው። ከዛ ባእን በፈትሓ ሐረካ ሰጣታለሁ። አሁን እንዴት ነው የማረገው? ተመልከቱ በዕ በ ከስራ ከፈለግኩ ባዕል አድርጌ በዚህ መልኩ ቢዕቢዕቢ በማ ከፈለጋችሁ ደግሞ ባዕል አስቀምጣችሁ በዚህ መልኩ የአይንን መክረጅ በትክክል ለማውጣት በቀላሉ ትችላላችሁ ማለት ነው፣ እንሻአላህ። ከዛ በኋላ ዓይንዋን በሳኪን በደንብ ማውጣት ስንችል በ ቢቢ ይ ያው ትንሽ ጉንፋን ስለያዘኝ ጉሮሮ ላይ እያስቸገረኝ በግድ ነው እያወጣ ያለው ላይ ለዛ ነው በጣም ይቅርታርጉል ጉል እሺ። ስለዚህ ዓይኑን በዚህ መልኩ በሳኪን ካወጣ ነው፣ ከዛ በኋላ በቀላሉ ዑ እያልን በሌሎቹ ሓረካዎች ማውጣት እንችላለን። ዑ በዚህ መልኩ ቀለል አድርገን በሓረካዎችም ሐርፉን ማውጣት እንችላለን ማለት ነው። ጠይብ ስለዚህ በመሰረቱ የሀምዝና የአይን መክረጃቸው ወይም መውጫ ቦታቸው ይለያያል። ይሄ ሁሉም ሰው ሊያውቀው የሚገባ ጉዳይ ነው። ሀምዝ የሚወጣው ከመጨረሻው የጉሮሯችን ክፍል ነው። አይን ደግሞ የሚወጣው ከመካከለኛው የጉሮሯችን ክፍል ነው። ስለዚህ ይህንን ከለየን በኋላ ሀምዝን ስናወጣ ባልኳችሁ መሰረት ሳኪን አድርገን ሙተሐሪክ የሆነ ፊደል አስቀድመን ብ ቡ ተ ቲ ቱ በዚህ መልኩ ትለማመዳላችሁ። ከዛ በኋላ ይህም በደንብ ስትችሉ አ ኢ ኡ እያላችሁ ደግሞ በሐረካዎች እሱን ማምጣት ትችላላችሁ። ወደ ዓይን ስንመጣ እሱንም አስቀድመን ሙተሓሪክ ነፊደል እናመጣለታለን። ልክ አሁን እንዳሳየኋችሁ በዕ ቢዕ ቡዕ በዚህ መልኩ ከዛ ዓ ዒ ዑ እያልን በሐረካዎች ደግሞ እሱን በትክክል ማምጣት እንችላለን ማለት ነው። ለዛሬ በዚህ እንብቃቃለን። ሐምዝና ዐይንን የት እንደሚወጡ ወይም መውጫ ቦታቸው የት እንደሆነ ተመልክተናል። በምን መልኩ እነሱን መለማመድ እንዳለባችሁ በቀላሉ ሐርፎቹን ለማውጣት አይተናል። አላህ Subhanahu Wa Ta'ala እኔን በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። በሚቀጥለው ቪዲዮአችን ደግሞ በአላህ ፍቃድ የቀጣይ ፊደል ቀጣይ ሁለት ፊደሎችን ይዘላችሁ መጣነው እነሱም ከሀምዝ ቦታ የምትወጣውን የሃምዝን ጓደኛ ሀ የምትባለውን ሐርፍና ከዓይን ጋር የምትወጣውን ደግሞ የዓይንን ጓደኛ ሀ የምትባለውን ፊደል የምንመለከት ይሆናል። ለዛሬ እዚህ ላይ እሰናበታችኋለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷንም ተጫኑ። የምንለቃቸው ቪዲዮዎች ወዲያው ነው እንዲደርሷችሁ። የቻናሉ ቤተሰብ የሆናችሁ ደግሞ ቪዲዮን ላይክ እና ለወንድም ቤቶቻችሁ ሼር ማድረግ